ዓለም አቀፉ የጋዜጠኞች ተሟጋች ድርጅት ሲፒጄ የኢትዮጵያ ባለስልጣናት ጋዜጠኛ ተስፋለም ወልደየስን በአስቸኳይ እንዲፈቱ ጥሪ አቀረበ። የኢትዮጵያ ኢንሳይደር መስራችና ዋና አዘጋጅ የሆነው ጋዜጠኛ ተስፋለም ወልደየስ በጸጥታ ኃይሎች ሰኔ 1 ቀን 2017 ዓ.ም በቁጥጥር ስር መዋሉን የጋዜጠኞች መብት ተሟጋች ድርጅት ገልጿል። በዝርዝር ትሰምቷላችሁ። የመንግስት መስሪያ ቤቶች በልዩ ሁኔታ ግዢ እንዲፈጽሙ የሚያስችለውን ፍቃድ የመስጠት ስልጣን ለሚኒስትሮች መሰጠቱ ተሰማ። በጠቅላይ ሚኒስትር ጽፈት ቤት ስር የሚገኙ መስሪያ ቤቶች ለሚፈጽሟቸው ልዩ ግዢዎች ፍቃድ የሚሰጥ የተጠናቀቀው የጽሕፈት ቤቱ ኃላፊ እንዲሆን መደንገጉንም ተገልጿል። ትሰሙታላችሁ። በሱዳን እየተከናወነ ያለው የእርስ በርስ ጦርነት ዓለም ዘንግቶታል ሲሉ የተባበሩት መንግስታት ድርጅት የመካከለኛውና የአፍሪካ ልዩ መልእክተኛ አብዱ አባሪ ተናግረዋል። ጦርነቱን ለማስቆም የሚያስችሉ እንቅስቃሴዎች ውስን ስለመሆናቸው የገለጹት መልእክተኛው ይህም በሱዳን ያለው ሰብአዊ ቀውስ እየተባባሰ እንዲመጣ ማድረጉን ጠቁመዋል። ሌላኛው መረጃችን ነው። ፕሬዚዳንት ዶናልድ ትራምፕ ተጨማሪ 2000 የብሔራዊ ዘብና 700 የባህር ኃይል አባላትን የፌዴራል መንግስቱ የተቃውሞ ሰልፉን ለ መቆጣጠር እየወሰደ ያለውን እርምጃ ለማገዝ እንዲሰማሩ ማዘዛቸውን ፔንታጎን አረጋግጧል። ጉዳዩን እንነግራችኋለን። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። ዓለም አቀፉ የጋዜጠኞች ተሟጋች ድርጅት ሲፒጄ የኢትዮጵያ ባለስልጣናት ጋዜጠኛ ተስፋለም ወልደየስን በአስቸኳይ እንዲፈቱ ጥሪ አቀረበ። የኢትዮጵያ ኢንሳይደር መስራችና ዋና አዘጋጅ የሆነው ጋዜጠኛ ተስፋለም ወልደየስ በጸጥታ ኃይሎች ሰኔ 1 ቀን 2017 ዓ ም በቁጥጥር ስር መዋሉን የጋዜጠኞች መብት ተሟጋች ድርጅት ገልጿል። ጋዜጠኛ ተስፋለም ሀሰተኛ መረጃን በማሰራጨት ወንጀል እንደተጠረጠረና በፍርድ ቤት የ15 ሺህ ብር የዋስትና መብት እንደተሰጠው ሲፒጄ ገልጿል። የተስፋለም የዋስትና መብት እንዲከበር ከተሰጠው ትዕዛዝ በኋላ መርማሪ ፖሊስ በቃል ይግባኝ እንደሚጠይቅ በመግለጹ ጋዜጠኛው አሁንም በፖሊስ ቁጥጥር ስር እንደሆነ ተገልጿል። የሲፒጄ አፍሪካ ፕሮግራም ዳይሬክተር የሆኑት ሞቶ ኪሙሞ እንደገለጹት ፍርድ ቤቱ የዋስትና መብት የሰጠው ጋዜጠኛ በቁጥጥር ስር መዋል የህግ ሂደቱን መጣስ እንደሆነ ገልጸዋል። ሲፒጄ ለጉዳዩ ምላሽ ለማግኘት የአዲስ አበባ የአዲስ ፖሊስ የህዝብ ግንኙነት ወደ ሆኑት ኮማንደር ማርቆስ ታደሰና የመንግስት ኮሚኒኬሽን አገልግሎት ሚኒስትር የሆኑት ዶክተር ለገሰ ቱሉን ለማናገር ያደረገው ሙከራ እንዳልተሳካ አስታውቋል። የመንግስት መስሪያ ቤቶች በልዩ ሁኔታ ግዢ እንዲፈጽሙ የሚያስችለው ፍቃድ የመስጠት ስልጣን ለሚኒስትሮች መሰጠቱ ተሰማ። የመንግስት ግዥና ንብረት አዋጅ ቁጥር 1333/2016ን ተከትሎ በወጣው የፌዴራል መንግስት የግዢ አፈጻጸም መመሪያ ቁጥር 1073/2017 መሰረት ለልዩ ግዥ ፍቃድ የሚሰጠው ሚኒስትሮች መሆናቸው ተደንግጓል። ከዚህ ቀደም ለመሰል ግዥዎች ፍቃድ የሚሰጠው የሚኒስቴር ግዢና ንብረት ባለስልጣን ነበር። አዲሱ መመሪያ ይህንን ስልጣን ለሚኒስትሮች የሰጠ ሲሆን ሚኒስትሮች አሰራሩን በአግባቡ መፈጸም አለመፈጸማቸውን የፌዴራል ኦዲተር መስሪያ ቤት በኦዲት ክትትሉ የሚያረጋግጥ መሆኑን ተነግሯል። በጠቅላይ ሚኒስትር ጽህፈት ቤት ስር የሚገኙ መስሪያ ቤቶች ለሚፈጽሟቸው ልዩ ግዢዎች ፍቃድ የሚሰጠው የጽህፈት ቤቱ ኃላፊ እንዲሆን መደንገጉንም ሪፖርተር ዘግቧል። ልዩ ግዢዎች የዋጋ ማስተካከያ ለማድረግ በቀጥታ ግዢ ለመፈጸምና ግዢውን አየር ላይ የሚቆይበትን የጊዜ ርዝማኔ ለመቀነስ እንዲሁም በሌሎች ምክንያቶች የሚፈጸሙ መሆናቸው ተነግሯል። የመንግስት የግምጃ ቤት ሰነድ በኢትዮጵያ ሰነደ መዋለ ንዋይ ገበያ በኩል መሸጥ ሊጀምር መሆኑ ተገልጿል። የመንግስት ግምጃ ቤት ሰነድ ግብይትን በቀጣይ ሐምሌ ወር ላይ ማሻሻጥ እንደሚጀምር የኢትዮጵያ መዋለ ንዋይ ገበያ አስታውቋል። ዋና ስራ አስፈጻሚው ዶክተር ጥላሁን ከበደ እንደገለጹት መንግስት በገንዘብ ሚኒስቴር አማካኝነት ለአንድ ዓመት ከሚበደረው ገንዘብ በአማካኝ ከ16.5 በመቶ በላይ ወለድ እንደሚያስገኝ ተናግረዋል። የመጋቢትና የሚያዝያ 2017 ዓ.ም እንቅስቃሴ ሲታይ የገንዘብ ሚኒስቴር እስከ 20 በመቶ እንደሚከፍል ተናግረዋል። አያይዘውም የግምጃ ቤት ሰነድ ገዝተው ለማያውቁ የዲያስፖራ ኢትዮጵያውያን በዚህ ኢንቨስትመንት እንዲሰማሩ ጥሪ አቀርበዋል አንድ ሺህ ብር የግምጃ ቤት ሰነድ ላይ ኢንቨስት ያደረገ ሰው 20 በመቶ ትርፍ እንደሚያገኝ ጠቅሰዋል በሚቀጥሉት አምስት ዓመታት የኢትዮጵያ ካፒታል ገበያ ስርዓት ቢያንስ 20 በመቶ የሚሆነውን የውጭ ሀገር ኢንቨስተሮች እንዲኖሩት እንፈልጋለን ያሉት ስራ አስፈጻሚው በአፍሪካ ፈንድ ማቋቋም የሚፈልጉና መሰረት መጣል የሚፈልጉ ኩባንያዎች ኢትዮጵያን እንዲመርጧት እየሰራን ነው ሲሉ ተናግረዋል ሲል ሪፖርተር ዘግቧል የሶማሌ ክልል ማዕድንና ኢነርጂ ዘርፍ ዳይሬክተር አቶ መሐመድ አህመድ ከፀሐይ ኃይል በክልሉ ትምህርት ቤቶች፣ የጤና ማዕከሎች፣ የንግድ ተቋማትና የአስተዳደር ቢሮዎች ተጠቃሚ መሆናቸውን አስታውቀዋል። በህዳር 2017 ዓ.ም. ተመረጠ የተመረቀውና በሶማሌ ክልል በሊበን ዞን በበቆል ማዮ ከተማ የተገነባው ማመንጫ የሚጠቀስ ነው። የኃይል ማመንጫው በኢትዮጵያ ትልቁ የፀሐይ ኃይል ማመንጫ ነው ሲሉ ተናግረዋል። ሁለት ሜጋዋት ኃይል የማመንጨት አቅም እንዳለውም ጠቅሰዋል። በክልሉ 5292 ሶላር ፓኔሎች የተገጠሙ ሲሆን የአንዱ ሶላር ፓኔል ኃይል ማመንጨት አቅም ጥቅም 387 ዋት መሆኑን ገልጸዋል። አገልግሎቱን ተደራሽ ለማድረግ 21 ኪሎ ሜትር የዝቅተኛ መስመር፣ የ2.5 ኪሎ ሜትር የመካከለኛ መስመር ዝርጋታ እንዲሁም የ5 ትራንስፎርመሮች ተከላ መከናወኑን አስታውቀዋል። በቀጣይ ከ36000 በላይ ቤቶች ተጠቃሚ ለማድረግ እንደሚሰራ ተናግረዋል ሲል ፕሬስ ድርጅት ዘግቧል። በሱዳን እየተከናወነ ያለውን የእርስ በርስ ጦርነት ዓለም ዘንግቶታል ሲሉ የተባበሩት መንግስታት ድርጅት የመካከለኛውና የአፍሪካ ልዩ መልእክተኛ አብዱ አባሪ ተናግረዋል። ጦርነቱን ለማስቆም የሚያስችሉ እንቅስቃሴዎች ውስን ስለመሆናቸው የገለጹት መልእክተኛው፣ ይህም በሱዳን ያለው የሰብአዊ ቀውስ እየተባባሰ እንዲመጣ ማድረጉን ጠቁመዋል። በሀገሪቱ 25 ሚሊዮን የሚደርሱ ሰዎች አስቸኳይ ምግብ ድጋፍ እንደሚያስፈልጋቸውም ነው የተነገረው። ባለው ችግር የተነሳም በርካታ ሱዳናዊያን ወደ ቻድ እየተሰደዱ ስለመሆናቸው የተናገሩት መልእክተኛው በምስራቃዊ ቻድ 1.2 ሚሊዮን የሚደርሱ ሱዳናውያን እንደሚገኙ ገልጸዋል። ለግጭቱ የሚሰጠው ትኩረት ተጠናክሮ መፍትሄ ሊፈለግለት እንደሚገባውም አፍሪካ ኒውስ ዘግቧል። ዶናልድ ትራምፕ ተጨማሪ 2000 የብሔራዊ ዘብ እና 700 የባህር ኃይል አባላትን የፌዴራል መንግስቱ የተቃውሞ ሰልፉን ለመቆጣጠር እየወሰደ ያለውን እርምጃ ለማገዝ እንዲሰማሩ ማዘዛቸውን ፔንታጎን አረጋግጧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስደተኞችን ከሀገር ለማባረር የያዙትን ፖሊሲ በመቃወም በሎስ አንጀለስ የተቀጣጠለውን ተቃውሞ አምስተኛ ቀኑን ይዟል። ትራምፕ ከዚህ ቀደም ያሰማሯቸው ሁለት ሺህ የብሔራዊ ዘብ አባላት የፖለቲካ ውጥረት የፈጠሩ ሲሆን የካሊፎርኒያ አስተዳደር ጋቪን ኒውስኮም እና የሎስ አንጀለስ ከንቲባ ካረን ባስ የአካባቢ ፖሊስ ተቃውሞ ሰልፈኞችን መቆጣጠር መቆጣጠር ይችላል ብለው ተከራክረዋል። የአሜሪካ ወታደሮች በሀገር ውስጥ ህግ ማስከበሩ ሲሳተፉ ማየት ያልተለመደ ሲሆን የአሜሪካ የባህር ኃይል ወታደሮች በሀገር ውስጥ የሚሰማሩት እንደ አደገኛ አውሎ ንፋስና የሽብር ጥቃቶች ሲደርሱ እንደነበር ነው ሲል ቢቢሲ ዘግቧል። በዩክሬን የሩሲያ ጥቃት በኦዴሳ ግዛት ሁለት ሰዎች ህይወታቸው እንዳለፈ ተገለጸ። ሩሲያ በኬቭ ላይ ካደረሰችው ሰፊ ጥቃት መካከል አንዱን የፈጸመች ሲሆን ይህም አራት ግለሰቦች እንዲጎዱና በዋና ከተማዋ አስር አውራጃዎች ውስጥ በሰባቱ ላይ ከፍተኛ ጉዳት እንዳደረሰ ባለስልጣናት ገልጸዋል። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ እንደገለጹት ሩሲያ ሌሊቱን ሙሉ በመላ ሀገሪቱ 315 ድሮኖችን አሰማርታ ነበር። በደቡባዊ ወደብ ከተማ ኦዴሳ በመኖሪያ አካባቢዎችና በህክምና ተቋማት ላይ በደረሰ ጥቃት ሁለት ሰዎች መሞታቸውን አረጋግጠዋል። ዜሌንስኪ አክለውም በዚህ አጋጣሚ ሌሎች 13 ግለሰቦች ጉዳት እንደደረሰባቸው ተናግረዋል። በተጨማሪም ይህ የሌሊት ጥቃት በኬቭ ላይ ከተሰነዘረው ትልልቅ ጥቃቶች አንዱ እንደሆነም ተገልጿል። እንግሊዝ ሁለት የእስራኤል ሚኒስትሮች ላይ ማዕቀብ ጣለች። በዌስት ባንክ ውስጥ በፍልስጤም ማህበረሰቦች ላይ ተደጋጋሚ ጥቃትን በማነሳሳት በሚል ክስም አቅርባለች። ኢታማር ቤንጂቪር እና ቤዛሌል ስሞትሪች ሁለቱ ሚኒስትሮች ወደ እንግሊዝ እንዳይገቡ የታገዱ ሲሆን፣ እንግሊዝ ውስጥ ያሉ ማናቸውም ንብረቶች እንዲታገዱም ተደርጓል። እስራኤል በምላሹ የተመረጡ ተወካዮችና የመንግስት አካላት ላይ እንደነዚህ አይነት እርምጃዎች መወሰዳቸው በጣም አሳፋሪ ነው ስትል ተናግራለች። ስሞትሪች እና ቤንጂቪር የዩናይትድ ኪንግደም መንግስት ማስጠንቀቂያ ቢሰጣቸውም ያልተገባ ንግግራቸውን እንደቀጠሉ ተናግሯል። ስለዚህም እርምጃ ተወስዷል ስትል እንግሊዝ ተናግራለች። በእነዚህ ሁለት ሚኒስቴሮች ላይ ማዕቀብ ይመጣል። ንግግሩ ለረዥም ጊዜ ሲሰራ መቆየቱ ተዘግቧል። በእንግሊዝ የእስራኤል መንግስት ላይ በጋዛና በዌስት ባንክ ላደረገችው እንቅስቃሴ ተጨማሪ እርምጃ እንዲወሰድ የህዝብና የፓርላማ ግፊት እየተደረገበት ይገኛል ሲል እንደሚል ቢቢሲ አስነብቧል። ውድ የሀገሬ ቴሌቪዥን ተመልካቾች የሰዓቱ መረጃዎቻችን እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶዎች ጋር መልካም ጊዜ